በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ትናንት ባርሴሎና ከኢንተር ሚላን ጋር ጨዋታቸው አድርገው ነበር። በሊዊስ ኮምፓኒ ስታዲየም ጨዋታ ነው ይሄ ጨዋታ እየተደረገው እጅግ አስደናቂ በሆነ መልኩ እጅግ አስገራሚ በሆነ መልኩ ስድስት ግብ ተስተናግደውበት እንግዲህ ሶስት ለሶስት በሆነ አቻ ውጤት ማጠናቀቅ ችለዋል እነዚህ ሁለት ቡድኖች። ኢንተር ሚላን እንግዲህ ሁለት ጊዜ መምራት ችለው ነበር። ነገር ግን ባርሴሎና ሁለት ጊዜ ከመመራት ተነስቶ ሁለት ግቦችን ሶስት ግቦችን አስቆጥረው እንግዲህ ሶስት አቻ በሆነ ውጤት ጨዋታቸውን ማጠናቀቅ ችለዋል። እንግዲህ ባርሴሎና በሜዳቸው ከመጫወታቸው አንጻር እንግዲህ ይህ ጨዋታ አሸንፈው ይወጣሉ የሚሉ እንግዲህ ግምቶችን ተቀምጠው ነበር ከጨዋታ በፊት። ነገር ግን ባርሴሎናዎች በተከላካይ መስመር የተወሰነ ክፍተት እንግዲህ ግቦችን ትናንትና እንዲያስተናግዱ ምክንያት ሆነዋል ማለት ነው። በሁለቱም ቡድኖች በኩል የነበረው አሰላለፍ ስንመለከት ከመጀመሪያው እንግዲህ በባርሴሎና በኩል ግብ ጠባቂው ሽዝኒ ነበር የተሰለፈው። ተከላካይ መስመር ጁለስ ኩንዴ፣ ፓው ኩባርሲ፣ ኢንጎ ማርቲኔዝ እንዲሁም ጀራርድ ማርቲን በተከላካይ ስፍራ መስመር ተሰልፈዋል። ፍራንክ ዲዮንግ እና ፔድሪ በተከላካይ አማካይ ስፍራ መስመር የተሰለፉ ተጫዋቾች ሲሆኑ ላሚን ያማል፣ ዳኒ ኦልሞና ራፊንሃ በአጥቂ አማካይ መስመር ላይ ተሰልፈዋል። ፈራን ቶሬዝ ብቸኛው የዘጠኝ ቁጥር አጥቂ ስፍራ የያዘው ተጫዋች ነበረ። በአራት ሁለት ሶስት አንድ አሰላለፍ ወደ ሜዳ ገብተዋል ማለት ነው። የሃንሲ ፍሊኩ ባርሴሎና። የሲሞን ኢንዛጊ ኢንተር ሚላን በአንጻሩ ያን ሶመር በግብ ጠባቂነት ባስቶኒ አሰርቢ ያን ቢሰክ በተከላካይ መስመር ካልሃነግሉ ሚኪታሪያን፣ እንዲሁም ኒኮሎ ባሬላ በአማካይ በተከላካይ አማካይ ፌዴሪኮ ዲማርኮ፣ ዴንዜል ደንፍሬስ በአጥቂ አማካይ ማርከስ ቱራን እንዲሁም ላውታሮ ማርቲኔዝ በአጥቂ መስመር ላይ በሶስት አምስት ሁለት የአሰላለፍ ሲስተም ወይም የአሰላለፍ ቦታ ነበር ወደ ሜዳ የገቡት። ከዚህ እንደምንረዳው እንግዲህ ኢንተር ሚላኖች በመሀል ሜዳ አምስት ተጫዋቾች ነበር ያሰለፉት፣ በአጥቂ መስመር ሁለት ተጫዋቾች። ይህ የኢንተር ሚላን የሲመን ኢንዛጊ የተለየ የአሰላለፍ ስልት ነው። ስለዚህ በዚህ የጀመረው ይህ ጨዋታ ገና በሰላሳኛው ሰከንድ ዴንዜል ዴንፍሬስ ለኢንተር ሚላን ግብ ማስቆጠር ችሏል። እንግዲህ ጨዋታው እንደተጀመረ ባርሴሎና ባ ባልተረጋጉበት ሁኔታ በሚገርም ሁኔታ ዴንዘል ደንፍሬስ ግሩም ግብ አስቆጥሮ ኢንተርሚላኖችን መሪ ማድረግ ይችሏል። ከዚህ በመቀጠል ማርከስ ቱራን በ21ኛው ደቂቃ ሁለት ለዜሮ እንዲመሩ አድርጓቸዋል። ኢንተር ሚላን ግብ አስቆጥሮ ባርሴሎናዎች በሜዳቸው ሁለት ለባዶ መመራት ችለዋል፣ እስከ 21ኛው ደቂቃ ማለት ነው። ስለዚህ ከዚህ እንደምንረዳው የባርሴሎና የተከላካይ መስመር ያለበትን ችግር እንግዲህ መረዳት እንችላለን። ነገር ግን ባርሴሎና ከሁለት ለዜሮ መመራት ተነስተው ሳይደናገጡ እጅግ ግሩም የሆነ ኳስ ተቆጣጥሮ ተጫውቶ የሚገርም እንቅስቃሴ አድርገው በ24ተኛው ደቂቃ የ17 ዓመቱ ድንቅ ልጅ ላሚን ያማል በሚገርም ሁኔታ በሁሉም የኢንተር ሚላን ተጫዋቾች ፔኔትሬት አድርጎ ግሩም ግብ አስቆጥሮ ባርሴሎናዎችን ነብስ እንዲዘሩ አድርጓቸዋል። ባርሴሎናዎች እንግዲህ እስከ ሀያኛው ኛው ደቂቃ ከኳስ ቁጥጥር ውጪ እንግዲህ ግብ ማስቆጠር አልቻሉም ነበር። በሃያ አራተኛው ደቂቃ እንግዲህ ይህ ምታተኛው ሁለተኛው ሊዮኔል ሜሲ የተባለ የሚጠራው ላሚን ያማል እግሩም ግብ አስቆጥሮ እንግዲህ አንድ ለሁለት አንድ እንዲሆኑ አድርጓቸዋል። ብዙም ሳይቆይ በሃያ ስምንተኛው ደቂቃ ፈራን ቶሬስ ለባርሴሎና ሁለተኛ አቻነቷን ግብ አስቆጥሯል። በ38 ኛው ደቂቃ ይህ ኳስ እንግዲህ እጅግ የሚገርም ኳስ ነበር። ፔድሪ ከመሀል ሜዳ በረዥሙ ለራፊንሀ አሻገረለት። ራፊንሀ በጭንቅላት ገጭቶ ለፈራን ቶሬስ እንግዲህ አሲስት አድርጎለታል። በጭንቅላቱ ምን አይነት ኳስ እንዳቀበለው እንግዲህ እጅግ የሚገርም ጨዋታን የተጫወተው ራፊና ፈራን ቶሬስም እጅግ በሚገርም ሁኔታ በሚገርም አጨራረስ ወደ ግብነት ቀይሮ በሰላሳ ስምንተኛው ደቂቃ ከሁለት ለዜሮ መመራት ሁለት አቻ እንዲሆኑ እንግዲህ ባለሜዳዎቹ ባርሴሎናዎችን ማድረግ ችለዋል ማለት ነው በዚሁ ለእረፍት እንግዲህ ሁለት ለሁለት በሆነ ውጤት ወደ መልበሻ ክፍል ማምራት ችለዋል። እንግዲህ ይህ የሚገርም ጨዋታ የእግር ኳስ አፍቃሪያንን ያስደነቀ ጨዋታ ከእረፍት በኋላ ምን አይነት ውጤት ያሳየን ይሆን የሚለውን እንግዲህ በጉጉት ሲጠበቅ ነበረ። ከእረፍት በኋላ እንደተጀመረም በስልሳ ሶስተኛው ደቂቃ እንግዲህ ዴንዜል ዴንፍረስ ለራሱ ሁለተኛ ለቡድኑ ሶስተኛ ግብ አስቆጥሮ እንግዲህ አሁንም ባርሴሎናዎችን መምራት ችለዋል ኢንተር ሚላኖች በ63ኛው ደቂቃ የመስመር ተጫዋቹ ዴንዜል ዴንፍሬስ ግብ አስቆጥሮ፣ ነገር ግን በ65ኛው ደቂቃ ራፊንሃ ብራዚሊያው የግራ ተጫዋች ራፊንሃ እጅግ በሚገርም ሁኔታ ከሩቅ እንግዲህ አክርሮ የመታው ኳስ አግዳሚው ገጭቶ ያን ሶመር ጭንቅላትን ገጭቶ ወደ ግብነት ተቀይሮ አሁንም ባርሴሎና ሶስተኛውን ግብ አስቆጥሮ እንግዲህ አቻ መሆን ችለዋል። ጨዋታውም ከዚህ በኋላ ባርሴሎናዎች እጅግ የሚገርም እንቅስቃሴ አድርገው ነበር። በተለይ ከስልሳ አምስተኛው ደቂቃ ሶስተኛዋን ግብ ካስቆጠሩ በኋላ የኳስ ቁጥጥሩ በጣም እንግዲህ በልጦ ነበር። ነገር ግን ግብ ማስቆጠር አልቻሉም። የተወሰነ ደቂቃ ጭማሪ ቢኖረው የሚያስብል ጨዋታ ነው። ዘጠና ደቂቃ እንግዲህ እንደ አስር ደቂቃ የተመለከትንበት ጨዋታ ነበር። የትናንትና ጨዋታ ምናልባትም ዘንድሮ ከተከናወኑ የአውሮፓ ቻምፒየንስ ሊግ ጨዋታዎች የበለጠን ልሆን እንችላለን በእርግጥ ባርሴሎና ከቤኔፊካ ያደረጉት የአራት ለሶስት የባርሴሎና አይደለም እጅግ የሚገርም ጨዋታ እንደነበር መመልከት ችናናል ነገር ግን የትናንትናው እጅግ አስደናቂ ጨዋታ ነበረ ማለት እንችላለን ማለት ነው በባርሴሎና በኩል ጁለስ ኩንዴ እንግዲህ በጉዳት ተቀይሮ ከሜዳ መውጣት ችለዋል ባርሴሎና በጉዳት እየታመሰ እንደሚገኝ ይታወቃል በባርሴሎና በኩል እንግዲህ ማርክ ቤርናል ሰላምና ማር ካሳዶ በረጅም ጊዜ ጉዳት ከሜዳ ውጭ እንደሚገኙ ይታወቃል። በቅርቡም እንግዲህ አሌክዛንድሮ ባልዴ እጅግ ወሳኙ የግራ ተከላካይ፣ እንዲሁም ሮበርት ሌቫንዶውስኪ በጉዳት እንደሚገኙ እናውቃለን። እንግዲህ ባርሴሎና በዚሁ እንግዲህ የተጫዋች ክፍተት እንዳለበት ይታወቃል። ትናንትናም እንግዲህ ጁለስ ኩንዴ ተጎድቶ ከሜዳ መውጣት ችሏል። ምን ያህል ከሜዳ ይርቃል የሚለው እንግዲህ ዛሬ በሚደረ ያደረግለት ሕክምና ምርመራ የሚታወቅ ነው የሚሆነው። በኢንተር ሚላን በኩል አርጀንቲናዊ የፊት መስመር ተጫዋች ላውታሪዮ ማርቲኔዝ ከ45ኛው ደቂቃ በኋላ ተጎድቶ ከሜዳ መውጣት ችሏል። እሱም ስለዚህ ትናንትና በሁለቱም ቡድኖች በኩል የተጎዱ ተጫዋቾችን እነዚህ ይመስላሉ። በጨዋታው የነበረው ቅጥራዊ መረጃዎችን ስንመለከት እንግዲህ የኳስ ቁጥጥሩ ባርሴሎና 72 ፐርሰንት የኳስ ቁጥጥር ይዘው ነበር። ኢንተርሚላን በአንጻሩ የቀረው 28 ፐርሰንቱ የኳስ ቁጥጥር ይዘው ነበር። የኳስ ሙከራዎችን የጎል ሙከራዎችን ስንመለከት ባርሴሎና አስራ አራት አስራ ዘጠኝ ጊዜ ወደ ኢንተርሚላን ግብ ኳስ ሞክረዋል። ኢንተርሚላን በአንጻሩ ሰባት ጊዜ ነው ሙከራ ያደረጉት። ከእነዚህ ሙከራዎች እንግዲህ አላማቸውን እየጠበቁ የባርሴሎና ዘጠኙን አላማቸውን እየጠበቁ ኳሶች ነበሩ። የኢንተር ሚላን በአንጻሩ ሶስቱ አላማቸው እየጠበቁ ኳሶች ነበሩ ማለት ነው። የኳስ ንክኪን ስንመለከት ባርሴሎና 683 ጊዜ ኳስን ተቀባብለዋል። ኢንተር ሚላን በአንጻሩ ሁለት ሞቶ ሰባ አንድ ጊዜ ነው ኳስ እየተቀባበሉት። እጅግ ከፍተኛ የቁጥር እንግዲህ ልዩነት ነው የምንመለከተው። ወደ ሁለት ከምናምን እጥፍ ነው ስድስት ሞቶ ሰማኒያ ማለት ወደ ሰባት ሞቶ ኳስ ቅብብል ማለት ባርሴሎናዎች እጅግ ምን አይነት ኳስ እየተጫወት እንደነበር መመልከትን እንችላለን። ከእነዚህ የኳስ ቅብብሎች እንግዲህ ዘጠና ፐርሰንት የተሳኩ ቅብብሎች ማድረግ ችለዋል ባርሴሎናዎች። ኢንተርሚላን በአንጻሩ ሰባ አምስት ፐርሰንት የተሳኩ ቅብብሎች ነው ማድረግ የቻሉት። በእንግዲህ ጥፋት የተሰሩ ጥፋቶችን ስንመለከት አስር ጥፋት ሰርተዋል የባርሴሎና ተጫዋቾች። የኢንተርሚላን ተጫዋቾች አስራ አንድ ጊዜ ጥፋት መስራት ችለዋል ማለት ነው። በባርሴሎና በኩል አንድ ተጫዋች እንዲሁም በኢንተር ሚላን በኩል አንድ ተጫዋች የቢጫ ካርድን ተመልክተዋል። ስለዚህ የትናንቱ ዳኛ ክሌመንት ቱርፒን ፈረንሳዊ ክሌመንት ቱርፒን እጅግ በሚገርም ጥበብ ነበር ጨዋታውን መምራት የቻሉት። ስለዚህ ሁለት ቢጫ ካርድ ብቻ ነበር ለተጫዋቾች እያሳዩት ማለት ነው በ ኢንተር ሚላን በኩል ካልሃነግሉ እንዲሁም በባርሴሎና በኩል ፓኦኮ ባርሲ ነበር ቢጫውን የተመለከቱት። ኦፍሳይድ አቋቋም ላይ ስንመለከት ባርሴሎና አንድም ጊዜ ኦፍሳይድ አቋቋም ላይ አልተመለከትናቸውም። ኢንተር ሚላን በአንጻሩ አምስት ጊዜ ኦፍሳይድ አቋቋም ላይ ተመልክተናቸዋል። አንድ ግብም አስቆጥረው ነበር፣ ነገር ግን በኦፍሳይድ አቋቋም ላይ ስለነበሩ ሊሻር ችለዋል፣ በቫር ታይቶ ማለት ነው። እዚህ እንደምንመለከተው ትናንትናም እንግዲህ ስንገልጸው እንደነበር ባርሴሎናዎች እጅግ የሚገርም የኦፍሳይድ አቋቋም ትራክ አጠባበቅ የመከላከል ስልትና ያላቸው ትናንትና ኢንተር ሚላኖች አምስት ጊዜ ኦፍሳይድ አቋቋም ላይ እንዲታዩ ማድረግ ይችለዋል ማለት ነው። ስለዚህ የባርሴሎና ተከላካዮች እጅግ የሚገርም የኦፍሳይድ አቋቋም ጥበብ አጠባበቅ ትራክ አጠባበቅ ጥበብን ያላቸው። ስለዚህ ትናንትናም ለኢንተር ሚላን እንግዲህ በኦፍሳይድ አቋቋም ላይ እንዲቆሙ ማድረግ ችለዋል ማለት ነው። የማዕዘን ምትን ስንመለከት ባርሴሎና ሰባት ጊዜ የማዕዘን ምት መምታት ችለዋል። ኢንተር ሚላን በአንጻሩ ሁለት ጊዜ የማዕዘን ምት እንግዲህ ማግኘት ችለዋል ማለት ነው። በአጠቃላይ የትናንትና ጨዋታ ስንመለከት እንግዲህ ቁጥራዊ መረጃዎቹ እነዚህ ይመስላሉ። እጅግ የሚገርም የግማሽ ፍጻሜ ጨዋታ ነበር። የባርሴሎና ተጫዋቾች ፔድሪ በተለይ ያሚን ያማል ላሚን ያማል የ19 አይ የ17 ዓመት ልጅ አይመስልም። እጅግ በሚገርም ሁኔታ የኢንተርሚላን ተከላካዮችን ሲያምሳቸው ነበረ ሁለት ጊዜም እንግዲህ የግቡ አግዳሚ መልሶበታል ማለት ነው እጅግ ምን አይነት እድል እንደሆነ እንግዲህ አላቅም ምን አይነት ተጫዋች እንደሆነ ላሚን ያማል ግን በቀጣይ እንግዲህ ምን አይነት ውጤት ያሳየን ይሆን? አብረን የምንመለከተው ነው የሚሆነው። ጉዳት ካላስተናገደ በስተቀር ጉዳት ካላስቸግሮ በስተቀር እንግዲህ ይህ ልጅ ምናልባትም የባላንዶር አሸናፊ የሚሆንበት እንግዲህ እድል በጣም ሰፊ የሆነ ነው የሚገኘው። ሁለት ተከላካዮች ሶስት ተከላካዮችን እያለፈ ነበር የሚሄደው። ስለዚህ ፔድሪ ምን አይነት የኳስ ባላንስ የሚጠብቅ ተጫዋች ነው። መሀል ሜዳ ላይ ምን አይነት ተጫዋች ነው ራፊንሃ? ትናንትና የሚገርሙ ሙከራዎችን ሲያደርግ ነበር፣ ከሩቅ ኳስ ሲመታ ነበር። ስለዚህ ትናንትና ባርሴሎና በኳስ ቁጥጥር ረገድ በጨዋታ ረገድ እጅግ ዋቢ ኳስን እንግዲህ ለእግር ኳስ አፍቃሪያንን ማስመልከት ችሏል። ኢንተር ሚላን እንግዲህ አንድ አንድ ያገኟቸውን እድሎች በመልሶ ማጥቃት በመሄድ እንግዲህ እጅግ ጎሎቹን ሲያስቆጥሩ ነበር። ዴንዜል ዴንፍሬስ እንግዲህ የሚገርም ጨዋታ ትናንትና ሁለት ግቦች ሲያስቆጥር አንድ ለግብ የሚሆን ኳስም ለማርከስ ቱራን አመቻችሎ ማቀበል ችሏል። ትናንትና የጨዋታው ኮከብ መባል ተመርጧል ማለት ነው እንግዲህ ዴንዜል ዴንፍሬስ እንግዲህ ሶስት በቀጣይ የግቡን ተሳትፎ በማድረጉ እንግዲህ ትናንትና ኮከብ መባል ችለዋል። እንግዲህ የእግር ኳስ አፍቃሪያን ግን እስካሁን እንግዲህ ሌሊቱን ሙሉ የላሚን ያማል ጥበብ፣ የላሚን ያማል ፐርፎርማንስ፣ የላሚን ያማል ከእድሜው ጋር የማይገናኝ የማይቀራረብ ፐርፎርማንስ እየተናገሩ ነው የሚገኙት። ስለዚህ ላሚን ያማል በቀጣይ በሳንሲሮ ጂሶፔ ሜዛ የሚደረገው ይህ የመልስ ጨዋታ እንግዲህ ለባርሴሎና በሜዳቸው ሶስት ጎል ተቆጥሮባቸዋል፣ እንግዲህ ሊከብዳቸው ይችላል። ነገር ግን ባርሴሎና አሸንፈው ወደ ቀጣይ ዙር እንደሚያልፉ የአብዛኞቹ የእግር ኳስ አፍቃሪያን ግምት እንግዲህ መሆኑን ትናንትና ከጨዋታው በኋላ የተሰጡት አስተያየቶችን መመልከት ይችናላል ማለት ነው እንግዲህ ዛሬ ቀጥለው እንግዲህ ሌሎች ጨዋታዎች ይደረጋሉ። በእንግሊዝ ፕሪሚየር ሊግ ኖቲንግሀም ፎረስት እስከ ብሬንትፎርድ አንድ ቀሪ ጨዋታ አላቸው። ባለፈው ቅዳሜ እንግዲህ ኖቲንግሀም ፎረስት እስከ ማንቸስተር ሲቲ የኤፍኤ ካፕ የግማሽ ፍጻሜ ጨዋታ እንዳደረገ ይታወቃል። ዛሬም የ ተስተካካይ የእንግሊዝ ፕሪሚየር ሊግ የ34ኛው ሳምንት ጨዋታው ከብሬንትፎርድ ጋር ሶስት ሰዓት ተኩል ማታ ይጫወታል። በዩሮፓ ሊግ የመጀመሪያው ዙር የግማሽ ፍጻሜ ጨዋታችንም ዛሬ አራት ሰዓት ላይ ሁለት ጨዋታዎች ይደረጋሉ። ቶትንሃም ሆስፖርድ ከቦደ ግሊምት ጨዋታቸውን የሚያደርጉ ነው የሚሆነው። አትሌቲክ ክለብም ከማንቸስተር ዩናይትድ አራት ሰዓት ላይ ጨዋታቸውን ያደርጋሉ። በኮንፈረንስ ሊግም ሮያል ቤቲስ ከፊዮሬንቲና ጁርጋርደንስ ጁርጋርደንስ ከቼልሲ ዛሬ አራት ሰዓት ላይ የሚደረጉ ሌሎቹ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ናቸው ማለት ነው። ስለዚህ ለዛሬ የነበሩን መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ትናንትና የባርሴሎና ኢንተርሚላን ጨዋታን ላያችሁ የእግር ኳስ አፍቃሪያን እጅግ ዋቢ ጨዋታ እንዳያችሁ ተስፋ እናደርጋለን። በቀጣይ ማክሰኞም በጁሴፒ ሜዛ ሳንሲሮ እጅግ ከዚህ የበለጠ አስደሳች እንዲሁም ዋቢ ጨዋታ እንደሚያሳዩን ተስፋ እናደርጋለን።